ሰላም፣ ሰላም እንዴት ናችሁ? ውድና የተከበራችሁ የእኛ ቤተሰቦች ደህና ናችሁ ወይ? በሀገር ውስጥ በሀገር ውጭ ያላችሁ ሁላችሁም በያላችሁበት ሰላማችሁ ብዝዝት ይበልልኝ። ደህና ናችሁ ወይ? እኛ ደህና ነን እግዚአብሔር ይመስገን። ሰሞኑ ትንሽ ጠፍተናል። እንግዲህ ያው ዛሬ ደግሞ ለቤቱ አዲስ ሰው ይዤ መጥቻለሁ። ኬቫን ታውቁታላችሁ ብዙ አይደል ብዙ ቪዲዮዎች ይሰጠናል። እንዲሁም ደግሞ የሆነ ጊዜ ታስታውሱ ከሆነ እኔ ወደ ገጠር በሆነ አጋጣሚ ሲሄድ ኬባ ሸኝቶ የነበር ማለት ነው እና ሪቾ ትባላለች። ራሷን ታስታውቃለች በደንብ ግን ያው በትንሽ ልንገራች ነው እና ሰሞኑን ጠፍተናል። ሰሞኑን ደግሞ የጠፋንበት ምክንያት ምንድን ነው? ዲስትሮ የሚል ተከታታይ ድራማ ጀምረናል። ያው በህይወት ላይ ስትኖሩ ብዙ ውጣ ውረድ እንዳለና ማለት ብቻ እናንተን ያስተምራል ብለን የአሰብነውን ቪዲዮ እናንተ ጋር ለማድረስ ሰሞኑን በጣም በጣም ለፍተናል። በነገራችን ላይ በጣም አድካሚም የእውነትን ስነግራችሁ ማለት ነውና ከዛ አንፃር ነው በዚህኛው ቻናል ያልመጣ ነው ማለት ነውና፣ ዛሬ እንግዲህ ያው በአዲስ ነገር መጠናል። ከዛ በፊት እስኪ ኬባ ምን ትላለህ? ያው እንግዲህ ይህን ስራ ስንጀምር በጣም ብዙ ነገር አድክሞናል። በጣም ከምላችሁ በላይ ና የገባችሁ እንግዲህ ላይክ ሸር በማድረግ ተባበሩን። እያለች ነው በነገራችን ላይ ቪዲዮ ነው እ ማለት ነው በጣም ከካሜራ ውጭ ማለት ነው በጣም ተንኮለኛ ናት። የእውነት ነው እዛ ጋ የተቀመጠው ለማንኛው ቤተሰቦች ከይ እንዳለው ሁላችሁም ገብታችሁ ሀሳብ አስተያየታችሁን ኮሜንት ላይ ስጡን። ከዛ በተረፈ ደግሞ ቪዲዮው ላይክ አድርጉት። ከዛ ውጭ ደግሞ ለጓደኛችሁ ሸር አድርጉት። የእናንተ ላይክ ለእኛ በጣም ትልቅነት ነው የምር በጣም ዋጋ አለው እና ለማንኛውም ዛሬ ለምንድን ነው የመጣችሁ ካላችሁ ዛሬ የመጣ ነው እንግዲህ ያው ማለት ፓርት ዋና ፓርት ቱን ለቀናል። ድራማው ላይ ግን ደግሞ ፓርት ስሪ ፓርት ፎር ምናምን ብዙ አለ እና ተቀርጾ የተቀመጠ በእርግጥ አለ። ግን ደግሞ የቀረ ሲንም አለ ማለት ይህች ምን ሰራት አለችና እሷ ልንሰራ እዚህ አካባቢ ተቀጣጥረን ነው ማለት ነው። ከሪቾ ጋር ከኬባ ጋርም የተገናኘ ነው ማለት ነውና በዚህ መካከል ሁለት ሰው ቀርቷል እንግዲህ፣ መሲና ኩኩሻ የሚባል ህፃኑ ልጅ ማለት ነው። እና መሲ እየመጣች ነው አሁን። በጣም ጠበቅናት። ያው የአበሻ ቀጠሮ ታውቃላችሁ። አራት ሰዓት ብሎ ስድስት ሰዓት ማለት እንዴ እኔ ራሱ እኮ ስከተረ እንደዛ ነው ያረ በጣም አስጠብቀ በጣም አስጠብቀናለችና ከዚህ በኋላ እንዳታረፍት አስተማሪ የሆነ ትምህርት ልንሰጣት ነው ቅጣት ነው የሚባለው ብቻ ምን ያስፈልጋል ቅጣቱ እንግዲህ ምንድነው ያው ነግሪያችኋለሁ ማለት እዚህ ቪዲዮ ልንሰራ እንደሆነ ስለ ድራማውና ስለ ዘገየችብን መሲን ፕራንክ ልናረጋት ነው እንዴት ነው ፕራንክ የምናደርጋት የሚለውን እሱም በደንብ የምናይ ይሆናል ማለት ነው። በነገራችን ላይ ባሰብኩት ሐሳብ እነሱ ነግሬያቸዋለሁ፣ እነሱ አውቀዋልና ይሄ ተንኮል እንግዲህ ያው የኔ ነው። ይቅርበሉኝ፣ ቤተሰቦች መሲን የምትወዱ ማለት ነውና መሲን እንጠብቃትና የት አካባቢ የምንቀመጥ ግን ካሜራው ግን ካሜራማን ትደበቅልን አለ በደንብ ማለት ነው። ራቅ ማለት አይደለም፣ እዛ አካባቢ ነው። ዘካዩ ካሜራው በቃ፣ ስለዚህ ይደበቅ አይደለም? እሺ ካሜራማን፣ ትደበቅልናለ። በጭራሽ ማየት የለባትም እሺ። ቦታ ቦታው ይላል። አይ ግን የሚገርም ነው አሁን ላይ ቢሆን አረንኪ ቫንዚ በምትቀመጥ ይሻላል። ይሄ ነው መሰለኝ፣ አይመስልሽም? ይሄ አይ፣ ችግር የለውም ካሜራው እንዳይታይ ነው። እሺ፣ ነው ዝግ ነው። ባለፈው ልክ ነው። አሁን ዝግ ነው። እንደዛ ከሆነ ጥሩ ካሜራማን። እሺ፣ ቤተሰቦቻችን እንግዲህ ቦታው ላይ ደርሰናል ማለት ነው። ለምን እስካሁን አልመጣችም? ግን እያይሽ፣ በጣም እያስቆየችን ነው። ስልኬ ባላንስ የለውም። አንድ ቤተሰብ ልደውል በእናንተ

ግን ደግሞ አሁን ስራ ስትሽ ምናምን ነገር ከትልልቅ ሰዎች ጋር ቀጠሮ ማክበር አለብሽ። የአበሻ ቀጠሮ አራት ሰዓት ላይ ተከታተርን፣ ስድስት ሰዓት ነው የሚባል ነገር የለም። ዛሬ እንዴት ነው የምናረገው? ኩኩሻ አለ ምንድን ነው እንትን አንቺ

የጀመረውን ድራማ እንጨርስ፣ አይሻል እንስራ። አሁን ዛሬ የምንጨርስ እራሱ አሁን ፕሮግራም ፕሮግራም ትላላችሁ ሁላችሁም። እኮ ምንደ ይመስለኝ፣ ለአቡ ደውልለትና ይምጣ። እሱ እየመጣ ነው፣ እሱ እየመጣ ነው። አንተና እኔ ቪዲዮ የምንሰራው መቼ ነው? መቼ ነው ኬባ? መቼ ነው የእኛ ፓርት የኛ ፓርቲ፣ ቆይ፣ አሁን የምጣንበት እንስራ። አይደለም ማለት ነው፣ ማለት ቪዲዮ መስራት ፈልጋለው። እሺ፣ እሱ ፓርት መቼ ነው? አሁን ቆይ፣ እንዴት ነው? እንደዚህ እናርግ። ፎቶ ካላችሁ ክርክር የሚያስነሳ ነው። ሌላ አጀንዳውን ድራማችን እንስራ፣ የጀመርነውን እንጨርስ። ስለዚህ ሐሳብ እንወያይበትና የት የት ቦታ ነው ማለት አሁን እኔ አንድ ሲን እዚህ ጋር ከባ ያሰብ ነው። አዳር ኖርማል እዚህ አካባቢ ማለት አረንጓዴ ቦታ ነው። ሌላ ድራማ እንሰራም ወይ ነው አንተና ነው ሆነን አብረን እንሰራለን ተባብለናል። ቲክቶክም ተባብለናል እኮ። ምን ነካሽ? አንቺ የመጣንበትን ማንሳት እንዴ? እሱ ጋር መስራት ስለምፈልግ ነው። ከፈለግሽ በኋላ ደርሰናል ነው ማለት ያው፣ ዝም ብለን አሁን ስራችን ከጨርስ በኋላ ኖርማል ቲክቶክ ቪዲዮ እንቀርጻለን። ችግር የለውም። ይሄ እኮ ግን ደግሞ አሁን እኔ እያልኩ ያለሁት እንደ ከባድ አንተ ሀሳብህ ንገረኝ እስኪ

ፎቶ መነሳት ነው መላ ማለት፣ የምንድን ነው ሲጀምር? ማለት ፎቶ አንዴ ፎቶ እንነሳ አንዴ ቪዲዮ እንስራ፣ አንዴ ፎቶ ብንነሳ ችግር የለውም እኮ። ቆይ አሁን እሱን ሳይሆን፣ ይውላችሁ፣ ጣና ዳር እንሄዳለን አይደል? እዛ እዛ ጋር የምንቀርጸው ሲናል አይደለ? ከዛው ጋር ፎቶ መነሳት እንችላለን። አሁን ስለ ፎቶ፣ ስለዚህ አይደለም። ምን ኖሮ የት ሄድብናል እኛ የት እንሄዳለን? የት እንኳን ሄድ አይኔ እኔ ሲጀመር የመጣሁት ለድራማ ብዬ አይደለም፣ እሱ ጋር ቪዲዮ ለመስራት ነው፣ ተረርታችሁ ያለ የቲክቶክ ቪዲዮ፣ ከዛ ደግሞ አሪፍ ፎቶ እንድታነሳኝ እና ፖስት ማድረግ ስለፈለኩኝ እንጂ አሁን በጣም ቢዚ ነበርኩኝ ግን። በቃ ለቤኪ ስል ነው የመጣው። ፎቶ ፎቶ እንደዚህ እንድትናገርኝ አልፈልግም። አይደለም አንቺ ጥፋተኛ ነው። ፎቶ ለመነሳት እና እኮ ቆይተሽ ደሞ ለምን እንደዚህ ያለሽ? እሺ ቆይ፣ በትንሽ ነገር ነገሩ ማበላሽ ነው ያለብን አይደል? አንቺ ደሞ ምንድነው? ለፎቶ ለምን ለምን እንደዚህ ነገር የምትይዙ? ይሄን ድራማ እኮ ስንቀርጽ ስንጀምር ብዙ ነገሮችን አውርተንበታል አይደል እኮ እና ከዛ ደሞ ጠብቀሽ ማዘዝ የለብሽ።

ቅድሚያ የእሱን እና ቪዲዮ እንስራ። ደግሞ ምን ያገናኘን ይሄ ድራማ ነው። አንችን አላቅሽም። እሱ እኔ ያልሆነ አማርኛ እንድናገር ወይ ደግሞ መንገድ ማለት እኔ ነገር

ምን ሆነሽ ነው? እሺ፣ ነይ ነይ። ጊዜ ለምን እንደሆነ እንዳደረግ የምትፈልጉት አሪቶ ጋር አንተ ረጋ ይልሽ። እሺ፣ ዝም በይ፣ በቃ ዝም በይ። እሺ፣ እሺ፣ ምን? እሺ፣ ቆይ

ማርያም፣ ለመጣላት ምንም ፍላጎት አልነበረኝም። በእውነቱ ማለት ግን በቃ ከምትናገረው አማርኛ በላይ ጭራሽ ስትመታኝ ፊቴ ሲቃጣ ምንም በቃ ማሰቡ ነው ማለት። አንዳንዴ ምን አለ መሰለኝ፣ አሁን እኔ በዚህ አጋጣሚ ቢሰውች ይሄን ፕራንክ በርግጥ ትክክል አይደለም፣ ግን እንድትማሩበት የምፈልገው ነገር በህይወታችሁ ስትኖሩ ማለት፣ ድንገት የሆነ ችግር ሊያጋጥማችሁ ይችላል፣ ግን ደግሞ ያን ነገር ታጋሽ አድርጎ ማለፍ ነው ያለባችሁ። ነገሩ እንዳልተፈጠረና ከዛ ከተፈጠረበት ቦታ ራቅ ብላችሁ ስለነገሩ በደንብ ማሰብ። ለምን በዛን ታይም የሚፈጠረው ነገር ሳይጣናዊ ነገር ሊፈጠር ይችላል። አሁን በዚህ የተፈጠረው ነገር

እግዚአብሔርን ማርያምን ደና ነኝ፣ ይበርች እግዚአብሔርን አጉልቧል መሆን አለበት። የመጀመሪያው እኮ ኖርማል ነው። ሁለተኛው እኮ ነው

ቤተሰቦች ይቅርታ ይቅርታ ይቅርታ። ፍራንክ መጥፎ ነው፣ ግን እግዚአብሔር አንቺ ማርያምን አየሺዋ ከዚህ በኋላ አየሺው ተናድሽ የሆነ ነገር አሁን እሷ ሰንበሮ ችግር ይጠፋል። ለምጥ ማለት ማጉረብ ነው የሚባለ ይጠፋል። ግን አሁን የሆነ ድንጋይዘሽ ቢሆን ፈንክተሻት ቢሆን አስቢ። ስታስብ አንዳንዴ እውነት ቢሆን እውነት ቢሆንም የሆነ ነገሮችን ከዛ ቦታ ራቅ ብለሽ ማሰቢያ ተብሽ ወይ ሷን ማለት። ለማንኛውም ቤተሰቦች ይቅርታ፣ ሪቾ በጣም ይቅርታ። እና እንግዲህ ቤተሰቦቻችን ያው ድራማችን ይቀጥላል ማለት ነው። እና በድንገት ግን እንደዚህ መፈጠሩ በጣም ያሳዝናል። ለማንኛውም በቀጣይ ቪዲዮ እስክንመለስ ወይም ደግሞ ድራማችን እስክንለቅ በእያላችሁበት ሰላማችሁ ብዝት ይበልልህ። እንወዳችኋለን። ቻው በሏቸው